ህወሓት የጠቅላይ ሚኒስትሩን የጭ ጥሪ ጥቆማ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ ነው አለም። የብልጽግና መንግስት በቅርብ ጊዜያት ውስጥ የሚያደርጋቸው ተግባራት የወነጀለው ህወሓት እነዚህን የመሰሉ ኢሰብአዊ ተግባራት የፕሪቶሪያውን ስምምነት ብቻ ሳይሆን ዓለም አቀፍ ህጎችን የሚጻረሩና እጅጉን አስነዋሪ የሰው ልጅ ጸር የሆኑ ወንጀሎችና በዘር ማጥፋት የሚያስጠይቁ ተግባሮች ናቸው ሲል ብርቱ ተቃውሞውን አሰምቷል። በዚህ ላይ ዝርዝር አዘጋጅተናል። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ዘመቻ አንድነት ሲሉ ያወጁትን የማጥቃት እንቅስቃሴ ተከትሎ ባለፉት ስምንት ቀናት ብቻ በተወሰዱ እርምጃዎች በአንድ ቀጠና ብቻ ከሰባት መቶ በላይ ያገዛዙ ወታደሮች መገደላቸውን ያገዛዙ ጦር አዛዥ በበኩላቸው በጎጃምና ደቡብ ጎንደር ቀጠናዎች የጽንፈኛው ኃይል በቀብጸ ተስፋ ዘመቻ አንድነት ብሎ ባወጀው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጁን እየተወጣ ይገኛል ሲሉ ተደምጠዋል። ውጊያው ዛሬም በተለያዩ የክልሉ አካባቢዎች የቀጠለ ሲሆን የፋኖ ኃይሎች የሚወስዷቸው እርምጃዎች ቀጥሏል። በዚህም ላይ ተጨማሪ ያለን። ግብጽ የእዳሴ ግድብ በስድስት ወር ውስጥ ይጠናቃል የሚለውን የዐብይ አህመድ ንግግር ውሸት ነው አለችም። ግብጽ በተለያዩ ጊዜያት የእዳሴ ግድብ ግንባታ መቃወሟን የቀጠለች ሲሆን ዐብይ የተናገሩት ግድቡን የያዘው የውሃ መጠን እጅግ የተለያየ ነው የኤሌክትሪክ ማምረስ ስራውን በተርባይኖቹ ልክ እየተጀመረ አይደለም። በጊዜ ሂደት የምናየው ሆናል። በስድስት ወር ውስጥ የሚጠናቀቅ ነገር የለውም ስትል ተናግራለች። በዚህም ላይ ተጨማሪ አዘጋጅተናል። የጀርመን መንግስት የኢሳያስ አፈወርቂ አገዛዝን የሚቃወሙ ኤርትራውያን ለማሰር ፍለጋ ላይ መሆኑ ተሰምቷል። የጀርመን ፖሊስ ብርጌድና ምርድ ተብለው የሚጠሩና የቡድኑ አባላት የሆኑ 17 ሰዎችን ላይ ዘመቻ ጀምር ያለው ብሏል። ይህን በተመለከተም ተጨማሪ አለን። የሱዳን ጦር ካርቱምን በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡራን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቁ ከጥቂት ሰዓታት በኋላ ካርቱም ፍጹም ሰላም ናት ሲሉና መሬቱንም ሲስሙ ተስተውሏል። በዚህም ላይ ተጨማሪ ያለ። በሌላ በኩል የደቡብ ሱዳን ምክትል ፕሬዚዳንት ሬክ ማቻር በቁም ስር ላይ መሆናቸው አለምን እያነጋገረ ነው። በዚህም በደቡብ ሱዳን የተቀሰቀሰው ግጭት እንዳይባባስ የተለያዩ ሀገራት ጥረት እያደረጉ ይገኛሉ። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ዘመቻ አንድነት ሲሉ ያወጁት የማጥቃት እንቅስቃሴ ተከትሎ ባለፉት ስምንት ቀናት በተወሰዱ እርምጃዎች በአንድ ቀጠና ብቻ ከ700 በላይ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር አዛዥ በኩሉ በጎጃም እና ደቡብ ጎንደር ቀጠናዎች የጽንፈኛው ኃይል ቀቢጸ ተስፋም ዘመቻ አንድነት ብሎ ባወጀው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጁን እየተወጣ ይገኛል ሲሉ ተደምጠዋል። የፋኖ አደረጃጀቶች በጋራ ያወጁት ዘመቻ አንድነት ተከትሎ መጋቢት 10 2017 ዓም እስከ መጋቢት 17 2017 ዓም ብቻ በተደረጉ ውጊያዎች በጎንደር ቀጠና ብቻ ከ700 በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር ነው ያስታወቀው። በጎንደር የተለያዩ አካባቢዎች 92 ወደ ውጊያዎች መደረጋቸውን የገለጸው ተቋሙ በድምር 306 ሰዓታት ለፈጀ ውጊያ የፋኖ ኃይሎች ካላቸው ወታደራዊ አቅም 18 በመቶ ኃይላቸውን ብቻ ነው የተጠቀሙት ብሏል። በዚህም በ8 ቀናት 704 የአገዛዙ ጦር አባላት ሲገደሉ 288 ቆስለዋል፣ 114 ደግሞ ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በውጊያው ከሰብአዊ ጉዳት ባሻገር ቁሳዊ ጉዳቱ ከፍተኛ ነው ያለው አደረጃጀቱ አገዛዙ 186 አባላቱ ወደ ፋኖ ሲቀላቀሉ 89 አባላቱ ደግሞ ከርተውታል ብሏል። የፋኖ ኃይሎች በዘመቻ አንድነት ከፍተኛ ቁጥር ያለው የጦር መሳሪያ ከአገዛዙ መንጠቃቸውን ያስታወቀው የአማራ ፋኖ አንድነት በጎንደር በፋኖ በኩል የደረሰውን ጉዳት በተመለከተ የጉዳት መጠኑ የአገዛዙ ጦር ጉዳት አንጻር ሲታይ ሁለት ኖቶ ያህል ብቻ ነው ሲል በመግለጫው አስታውቋል። በቀጠናው በእስካሁኑ ዘመቻ ብቻ 37 ከተሞችና ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች ከአገዛዙ ጦር ማስለቀቅ እንደቻለ የጠቀሰው አደረጃጀቱ በተጨማሪም ስድስት ዋና ዋና መንገዶች እንቅስቃሴያቸውን ለመቆጣጠር የሚያስችል ገዢ መሬቶችን በፋኖ ኃይሎች ተይዘዋል ብሏል። ከአገዛዙ ጦር ጋር የወገኑና በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ ልዩ የጸጥታ የመረጃና የፖለቲካ አመራሮች አስተባባሪዎችም 38 እግር ለዋን አራት ቆስ ለዋን 59 ደግሞ በፋኖ ኃይል ሲል ነው የአማራ ፋኖ አንድነት በጎንደር እወቁልኝ አለው። በርካታ አካባቢዎች የአገዛዙ መዋቅር ፍርሶ የፋኖ ጊዜያዊ መዋቅሮች ህዝቡ እንዲያዋቅር እየተደረገ ሲሆን አገዛዙ በግፋ ስሯቸው የነበሩ 142 ሰዎች እንዲለቀቁ ተደርጓል ነው ያለው። 1500 በላይ ወጣቶች ደግሞ ወደ ፋኖ ትግል ተቀላቅለዋል ሲልም ነው አደራጅ ትወቁልኝ የሚለው። በተመሳሳይ በጎጃም ቀጠና በዘመቻ አንድነት ከፍተኛ ወታደራዊ አመራሮች የተገደሉበት በርካታ አካባቢዎች ከአገዛዙ የተለቀቁበት ውጊያ መደረጉ ታውቋል። በዚህም ለሁለት ተከታታይ ቀናት በሜካናይዝድ የታገዘ ከባድ ውጊያ እየተደረገበት የጎንጂ የጎንጅ ቆለላ ዋሸራ ቀጠና ዛሬ የአገዛዙ ጦር ሙሉ በሙሉ ለቆ እንዲወጣ መደረጉን የፋኑ የመረጃ ምንጮች ተናግረዋል። በምስራቅ ጎጃም ዞን ሸብል ብረንታ ወረዳ ኮሪ አካባቢ በተደረገ ውጊያ የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት አስተናግዶ ወደ ኋላ መሸሹን የቲዩኒስ የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በወሎ ቀጠና አማራ ሳይንት ወረዳ ዋሮ ተድባበ ማርያምና ጓሜዳ አካባቢ ውጊያ መደረጉንም የአማራ ፋኖ በወሎ ቤት አማር አስታውቋል። በእነዚህ አካባቢዎች በተለይም ጓሜዳ አካባቢ በነበረ ውጊያ ከፍተኛ የኢኮኖሚ አሰባዊና ቁሳዊ ጉዳት ተመዝግቧል ነው የሚለው። በአካባቢው ከፍተኛ ወታደራዊ ጉዳት ያስተናግደው የአገዛዙ ጦር ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች በዘፈቀደ መተኮስ የንጹሃን መኖሪያ ቤቶችን አቃጥሏል ሲሉ የመረጃ ምንጮች ተናግረዋል። ተድባበ ማርያም ቀጠና ዛሬ ከባድ ውጊያ መቀጠሉንም ለማወቅ ተችሏል። በሌላ በኩል የአገዛዙ ጦር የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ የተሰማ በሁሉም የጎጃምና ደቡብ ጎንደር ዞን የጽንፈኛ ኃይሉም በቀቢጸ ተስፋ ዘመቻ ለአንድነት ብሎ ባደረገው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጁን እንዲገባ እየተወጣ ይገኛል ሲሉ ተናግረዋል። በጎጃምና ደቡብ ጎንደር ዞን ስምሪት ላይ ያለው የአገዛዙ ሥራዊት እንዲሁም የክልሉ የጸጥታ ኃይል በመቀናጀት ከመጋቢት 10 እስከ መጋቢት 17 2017 ዓ.ም ድረስ ባድርጓቸው የተቀናጀ ዘመቻ የጽንፈኛው ኃይል ህልም በማምከን በርካታ ሰባዊና ማቴሪያላዊ ኪሳራ እንዲደርስበት ማድረግ ትልቅ ድል ተመዝግቧል። ይላሉ እኒው አዛዥ። የምስራቅ እዝ ዋና አዛዥ ሌትራል ጀነራል ማህምድ የተሰማ በጽንፈኛ ቡድኑ አደረጃጀት መሰረት አምስት መካከለኛ አመራርና 223 አባላት ገድልናን ነው የሚሉት። በተያያዘም አገዛዙ ዛሬ በብር ሸለቆ የአገዛዙ ባለስልጣናትና የጦር አዛዦች በተገኙበት መልምል የአድማ ብተና ፖሊስ አባላትን አሰልጥኖ ማስመረቁን አስታውቋል። ይህ በእንዲህ እንዳለ የፋኖ ኃይሎች የሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ሲል አገዛዙ ያቋቋሙ የአማራ ክልል የሰላም ምክር ቤት አስታውቋል። የምክር ቤት ሰብሳቢ ነኝ የሚሉት አቶ ያዬ ራድ በለጠ ምክር ቤቱ ሁለት ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላም መንገድ ለመፍታት ሁሉም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ ይገኛለሁ ሲል ለዶች ብሌ ገልጿል። በዚህም ለሁለቱም አካላት በኩል ለውይይትና ለድርድር ፈቃደኛነት መታየቱን ገልጾም የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጅቱን በተደጋጋሚ ገልጧል። በፋን ወገኖች በኩልም የምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ይላል አንደኛው ሌላኛውን ያለውን የአለማመን አዝማሚያ ለውይቱ የሚደረገው ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑ ለማስወገድ የፋኖ ኃይሎች የሚፈልጓቸው አውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛነት አለው ይላሉ። ይህን አስመልክቶ ከአብዛኛው የፋኖ ታጣቂዎች ጋር ውይይቶች እንዳደረጉና የሚገልጹትን ኒው ኃላፊ ከፋኖ አመራሮች ምላሽ በመጠበቅ ላይ ይገኛሉ ይላሉ። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱ የፋኖ ኃይሎችና በመንግስት መካከል የተገደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻ ነት ሚናው እንዲወጣ ሰኔ 18 2016 ዓ ም መመስሮት የሚታወስ ሲሆን በአገዛዙ በኩል ምክር ቤቱ መንግስትና ፋኖን ባቻነት እየጠቀሰ ነው በሚል ሚናውን በባለሀብቶች ተክቷል ተብሎ እንደነበር መዘገባችን የሚታወስ ነው። ህወሓት የብልጽግና መንግስት በቅርብ ጊዜያት ውስጥ የሚያደርጋቸው ተግባራት አሁን ላይ ያለውን ችግር የሚፈቱ ሳይሆን የፕሪቶሪያውን ስምነት የሚያፈርሱ ብሎም የዘር ማጥፋትን ጭምር የሚያስከትሉ ናቸው። አለም ህወሓት እንደዚህ የመሰሉ የሰብአዊ ተግባራት የፕሪቶሪያውን ስምነት ብቻ ሳይሆን አለም አቀፍ ህጎችን የሚጻረሩና እጅጉን አስነዋሪ የሰው ልጆች ጸር የሆኑ ወንጀሎችን በዘር ማጥፋት የሚያስጠዩ ተግባራት ናቸው ብሏል። በዶክተር ደብረጽዮን ገብረ ሚካኤል የመራው ህወሓት በጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜ አሰራር ፕሬዝዳንት መረጣ ያቀረቡትን የጭጥቆማ የፕሪቶሪያውን ስምነት ቅሳ አካሄድ እንደሆነ በግልጽ ተቃውሟል። የፌዴራል መንግስት የትግራይ ህልውና የሚፈታተኑ ካታና ግጭትን የሚፈጥሩ ስራዎችን እያከናወነ ይገኛል ሲል ከሷል። ህወሓት ትላንት ረቡዕ መጋቢት 17/2017 ዓ ም ምሽት በወጣው መግለጫ የኢትዮጵያ መንግስት ደም አፋሳሽ ጦርነት በአስቆመ የፕሪቶሪያ ስምነት መሰረት ሊፈጽማቸው ይገቡ ነበሩ የትግራይ መብትና ደህንነት የሚመለክቱ ወሳኝ የስምነት ይዘቶችን የሚፈጽም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምደው ይገኛል ሲልም የፌዴራል መንግስቱን ከሷል። በአሁኑ ሰዓትም የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበረ የገለጸው ፓርቲው ይህ ያልተሳካዊ ፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድ እና የፖለቲካ ትርምስት እንዲኖር በመስራቱ እንደሆነ ምክንያት ነው ብሎ ጠቅሷል። በአሁኑ ሰዓት ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት፣ ሌሎች አዳዲስ ጥሰቶችንም በኢትዮጵያ መንግስት በኩል እየተፈጸሙ ነው ሲል በመግለጫው ከሷል። ህወሓት ይህን ክስ ያቀረበው በዋናነት ጠቅላይ ሚኒስትር ዐብይ የትግራይ ክልል ህዝብ የጊዜ አሰራሩን ፕሬዚዳንት የሚተካጩ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር ዐብይ ትናንት በማህበራዊ ሚዲያ ገጾቻቸው በትግረኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምነት ተከትሎ በ2015 የተቋቋመው የትግራይ ጊዜ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁን ይፋ አድርገዋል። ይሁን እንጂ ጊዜ አሰራሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመስረት የሚያስችል ምርጫ ለማከናወን ሁኔታዎች ማመቻቸት ጨምሮ ማከናወን የነበረበት ቁልፍ ተግባራትን በወቅቱ ማከናወን አልቻለም ሲሉ ጠቅላይ ሚኒስትሩ ከሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ ዓመት እንዲራዘም ፍላጎት አለኝ ያሉት ጠቅላይ ሚኒስትሩ አቶ ጌታቸው ረዳን የሚተካ ሰው ታዲያ በኢሜል ጠቁሙኝ በማለታቸው ነው። ህወሓት ይህንን ተቃውሞ ያወጣው በአሁኑ ሰዓት በተለይም ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩ ለማቋቋም በ2015 ዓ ም የወጣውን ደንብ በመጥቀስ እሱ እንጠቀማለሁ በሚል ነው። አስተዳደሩ ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳድሩ በሰላም ስምነቱ መሰረት በሚደረግ ምክክር ተለይቶም ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሾማል የሚል ጭምር አለበትም። ታዲያ ህወሓት በትላንት ምሽት መግለጫው በተለይም የነዚህ ህጎች አግባብነት የሌላቸውና ጠቅላይ ሚኒስትር ለብቻቸው የሚከውኗቸው ናቸው ብሏል። የፌዴራል መንግስት በነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነት መንፈስና ይዘት ወደ ጎን በመተው ሆን ብሎ እንደሆነ ይናገራል። የፌዴራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምነት ችላ እንዳለ ያሳየው መግለጫው አግባብነት በሌላቸው ህጎች አዋጅ 359 1995 እንዲሁም ደንብ 533 2015 ብቻውን እንደፈለገው ለመሄድ እየሰራ ይገኛል ነው ያለው ህወሓት። የፕሪቶሪያው ስምምነት የትግራይ ጊዜ አስተዳደር በተራራሪዎች ህወሓትና የኢትዮጵያ መንግስት ስምምነት እንደሚቋቋም መደንገጉን በመግለጫው አስታውሷል። ዘላቂ ሰላም ለማስፈንና ግጭት ለማቆም በተደረገው የፕሪቶሪያ ስምምነት አንቀጽ 11 መሰረት ሁሉን አካታች የሆነ የትግራይ ጊዜ አስተዳደር የመቋቋመው ህወሓትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ምክር ይሆናል ይላል። በዶክተር ደብረጽዮን የሚመራው ህወሓት ታዲያ በትግራይ የተቋቋመው ጊዜ አስተዳደር የፕሪቶሪያውን ስምምነት ውጤት እንጂ ኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጥቶ ተቃውሟል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲል ነው የከሰሰው። ታዲያም ህወሓት በመግለጫውም የጊዜ አሰራሩን አፈጻጽም በመገምገም ፕሬዚዳንት ለመቀየር ስምምነት ላይ ደርሰን ነበር ያለ ሲሆን የጊዜ አሰራሩ ምክትል ፕሬዚዳንት የሆኑት ሌተና ጄኔራል ታደሰ ወረደ ፕሬዚዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ ወስኖ ነበር። ይህን ውሳኔም በኢትዮጵያ መንግስት በኩል ተቀባይነት አግኝቶ ነበረ ለምን አሁን ውድቅ ተደረገ? ይላል ህወሓት። ጠቅላይ ሚኒስትር ዐብይ ያቀረቡት የዕጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ ነው በማለት ተቃውሞታል። ጥሪው ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም በሚል ውድቅ አድርገናል ያለው መግለጫው፣ ሌሎች ጉዳዮችን በማንሳትም የፌዴራል መንግስት በፕሪቶሪያ ስምነት በመጣስ ድርጊት ከሷል። በፕሪቶሪያ ስምነት መሰረት ተፈራራሚ ወገኖች በቀጥታ መደብት ዘዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደጣለባቸውና ተንኳሽ የፕሮፓጋንዳና የሚዲያ ስራዎችን ማከናወን እንደተከለከለም ይጠቅሳል። የኢትዮጵያ መንግስት እነዚህን ግዴታዎች በመጣስ የትግራይን ህልውና የሚፈታተኑ ካታና ግጭት የሚፈጥሩ ስራዎችን ከጀመረ ረዘም ያለ ጊዜ ቆይቷል፣ ያለው ህወሓት ታዲያ የፌዴራል መንግስቱ ይህን እያደረገ ያለው ደግሞ ልክ የሌለውን ሀብት በማፈስ እንደሆነም ጭምር በመግለጫ ህወሓት አስፍሯል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፋፊ እንቅስቃሴዎች እየተደረጉ ናቸው ያለው ህወሓት ሰላምን ጠብቀው ዋጋ እየከፈሉ ያሉና የመካተቻችን ዋልታ የሆኑ የትግራይ ሰራዊትና አመራሩ በበሬ ወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ብሏል። በመግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደ የሚያደርጉ ወሳኝ ሸቀጦች፣ አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራይ ህይወትና ኑሮ መጫወት ቀጥሏል ሲል የፌዴራል መንግስትን ከሷል። የትግራይ ክልል ንግድ ቢሮ ከሰሞኑ ባለፉት 11 ቀናት በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አልገባም ሲል ከሶ ነበር። ታዲያ ህወሓት በፕሪቶሪያ ስምምነት መሰረት መፈጸም ነበረባቸው ያላቸው የተፈናቃዮችና የተሰደዱ ዜጎች ወደ ቀያቸው መመለስ፣ የትግራይ ሉዓላዊነት ማረጋገጥ፣ ፍትህና ጥያቄነት እንዲነግስ ማድረግ እንዲሁም የተለያዩ ጉዳት የደረሰባቸውን የመካስ ተግባራት እንዲከናወኑ ጠይቋል። በትግራይ የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግዳሮቶች ስምምነት መሰረት እንዲፈጸም ይጠይቃል። አክሎም የኢትዮጵያ መንግስት በግልጽ እየታዩ ካሉና ለህዝብ ጎጂ የሆኑትን ሁካታና ግጭት ከሚፈጥሩ ተግባራት ተቆጥቦ ዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ተግባሮች ላይ እንዲያተኩር ጥሪያችን እናቀርባለን ሲል ጠይቋል። ግብጽ የህዳሴ ግድቡ በስድስት ወር ይጠናቀቃል የሚለውን የአብይ አህመድ ንግግር ውሸት ነው አለች። ግብጽ በተለያዩ ጊዜያት የህዳሴ ግድብ ግንባታ መቃወሟን የቀጠለች ሲሆን አብይ የተናገረውና ግድቡ የያዘው ውሃ መጠን እጅግ የተለያየ ነው፣ የኤሌክትሪክ ማምረት ስራውን በተርባይኖች ልክ አልተጀመረም ስትል አስታውቃለች። የታላቁ ህዳሴ ግድብን በተመለከተ የመረጃ ስርጭት ላይ ተቃውሞ የሚሰማው ለወትረው ከኢትዮጵያን ፖለቲከኞችና ባለሙያዎች ነበረ። አብይ አንዴ ሲያጣጥሉት አንዴ ደግሞ ሲያሞካሹ 32 ፐርሰንት ብቻ ገንብቶ ለማጠናቀቅ ሰባት ዓመት የወሰደባቸው ሲሆን የውሃ ሙሌቱንና የኤሌክትሪክ ማምረት ስራውን በተመለከተ የሚናገሩት ውሸት ነው እየተባለባቸው ሲምሉ ሲገዘቱም ከርመዋል። ከሰሞኑ ባደረጉት ንግግር ግን ሀሰተኛነት የሚል ነቀፌታ የተሰማው እንደ ወትሮ ከኢትዮጵያውያን ሳይሆን ከግብጽ ሆኗል። የግብጽ መንግስታዊ ጋዜጣ የሆነው አህራም ጋዜጣ በዛሬው እትሙ የህዳሴ ግድብ ጉዳይ ጊዜ ፍተዋል ያለ ሲሆን ባለፉ ሳምንት ጠቅላይ ሚኒስትር አብይ አህመድ ግድቡ የሚቀጥሉት ስድስት ወራት ስራ እንደሚጀምር መግለጻቸውን በመጥቀስ ትክክል አይደለም ብሏል። አብይ በተለይም በፓርላማ ለሰጡት ለዚህ ገለጻ የካይሮ ዩኒቨርሲቲ የጂኦሎጂካል ኤክስፐርት የሆኑትን ፕሮፌሰር አባስ ሐሬን ምላሽ አቅርቧል። አህላራም ለሀራም የተናገሩት ፕሮፌሰሩም ግድቡ ተጠናቋል ለማለት የኮንስትራክሽን ስራውና ሁሉም አስራ ሦስቱ ተርባይኖች ተገጥመው ስራ መጀመር ይኖርባቸዋል ማለት ነው ውድቅ ያደረጉትም፣ ሲቀጥሉም አሁን ያለው ሁኔታ ግን ያንን የሚያስብል እንዳልሆነ ልታውቁ ይገባል ይላሉ ለግብፃውያን ሲያስረዱ። የኮንክሪት ስራው 99 ፐርሰንት መጠናቀቁን የገለጹት ኒው ፕሮፌሰር ሻኪራ ይሁንና፣ ባለፈው መስከረም ወር አምስተኛ ዙር ሙሌት ከተከናወነ በኋላ ግድቡ የያዘው 60 ቢሊዮን ኪዩቢክ ሜትር ውሃ ለውጥ አላሳየም ይላሉ። ይህ ደግሞ ጠቅላይ ሚኒስትሩ ግድቡ 74 ቢሊዮን ኪዩቢክ ሜትር ውኃ እንደያዘ አድርገው ካቀረቡት መግለጫ ጋር እንደሚጣረስና ጠቅላይ ሚኒስትሩ በአሰጵያን እያነሳሱ እንደሆነ ተናግረዋል። በሌላ በኩል ፕሮፌሰሩ እንዳሉት ከ13 ተርባይኖች መካከል የተገጠሙ ስድስት ብቻ ናቸው። እነዚህ ስድስቱም ገና በሙከራ ሂደት ላይ እንዳሉ ጠቅሰው የተወሰኑ ቀናት ሰርተው ለወራት እየቆሙ መሆናቸው ልታውቁ ይገባል ይላሉ። አገዛዙ በዚህ ጉዳይ ላይ እስካሁን ኤሌክትሪክ ማመንጨት ጀመሩ ካለ በኋላ በስንት ተርባይን ምን ያህል ዋት የሚለውን በግልጽ አላሳወቀም። የተመረጠው ኤሌክትሪክ ምየት እየገባ ነው ለሚለው ጥያቄ ምላሽ አልሰጠም። ታዲያ እንዲሁ የግብጽ ፕሮፌሰር። በመሆኑም ግድቡ በሚቀጥሉት ስድስት ወራት ስራ ይጀምራል የተባለው በሀገር ውስጥ ያለውን ፖለቲካዊ ችግሮች አቅጣጫ ለማስለወጥ የመሞከር ጥረት አካል ነው ማለታቸውን ጋዜጣው ዘግቧል። የጀርመን መንግስት የኢሳያስ አፈወርቂ አገዛዝ የሚቃወሙ ኤርትራውያን ለማሰር ፍለጋ ላይ መሆኑን ተሰምቷል። የጀርመን ፖሊስ ብርጌድ ንአመድ ትብሎ የሚጠራው ቡድን ላይ ዘመቻ ጀምሬአለሁ ነው ያለው። ፖሊስ እንደገለጸው በዚህ ዘመቻ 17 ተጠርጣሪዎች ተለይተው እንዲታሰሩ ትእዛዝ ወጡባቸው፣ እየተፈለጉ ይገኛሉ። ብርጌድ ንአመድ የኢሳያስ አፈወርቂ አገዛዝ ለማስወገድ በዓለም አቀፍ ደረጃ በስደት የሚኖሩ ኤርትራውያን የመሰረቱት ንቅናቄ ሲሆን ንቅናቄው ብዙ ጊዜ ሰላማዊ ተቃውሞዎችን የሚያደርግ ሲሆን በአሜሪካ፣ እንግሊዝ፣ እስራኤል እና ምላው አውሮፓ የኢሳያስ አስተዳደርን በደል በማ ለማጋለጥ ብሎም በእነዚህ ሀገራት ውስጥ ያሉ የኢሳያስ አፈወርቂ ደጋፊዎችን በመቃወም ከእንቅስቃሴያቸው ያሳገደ ሲሆን በአንዳንድ አገራትን በፓርላማ ጭምር ግልጽ ድጋፍ አግኝቶ ነበር። ንቅናቄው የማድረጋቸው ተቃውሞች ከኢሳያስ ደጋፊዎች ጋር ጸብ ውስጥ የገባና ለሀገራቱ ቀውስን የፈጠረ የሆነባቸውም አካባቢዎች አሉ። ግጭት ከተፈጠረባቸው ሀገራት መካከል አንዷ ጀርመን ስትሆን አሁን ላይ የንቅናቄው አባላትን ለማሰር ወስናለች ነው የተባለው። ብርጌድና አመዱ የኤርትራ መንግስት ለመጣል በሚል አላማ የተመሰረተ ዓለም አቀፍ ኔትወርክ መሆኑን የገለጸው የጀርመን ፖሊስ የዚህ ቡድን የጀርመን ቅርንጫ ጫፍ የመሰረቱት 17 ሰዎችን እፈልጋቸዋለሁ ብሏል። በጀርመን የሚገኘው የዚህ ቡድን አንዳንድ አባላት በተለያየ ጊዜ አመፅ በመፍጠር ከመንግስት ተቋማትና የጸጥታ ኃይሎች ጋር ግጭት ውስጥ ገብተዋል ማለት ነው። እፈልጋቸዋለሁ ያለው እነዚህን ተጠርጣሪዎች ለማደን ታዲያ ከ200 በላይ ፖሊሶች በስድስት የአገሪቱ ግዛቶች ውስጥ መሰማራታቸው የተነገረ ሲሆን ተጠርጣሪዎችን የማደን ስራው እስከ ጎረቤት ሀገር ዴንማርክ ድረስ የሚቀጥል መሆኑን ነው ያስታወቀው። ፖሊስ እነዚህ 17 ሰዎች ብርጌድ ንሓመዱ የተሰኘውን ቡድን መስራቾች ናቸው ሲለ ጀርመን መንግስት ቢከሳቸውም ፈጽሞታል የተባለውን ወንጀል ግን በግልጽ አላቀረበም። በመሆኑም ይህ ብሪጌድ ና አህመድ የተሰኘው ቡድን በጀርመን ፌዴራል አቃቢ ጽፈት ቤት በኩል አገር በቀል ሽብርተኛ ድርጅት የሚል ፍረጃን ሊያገኝ ይችላል የሚለው ስጋት ውስጥ አስገብቶታል። አስገብቶታ 17 ተጠርጣሪዎች እየታደኑ ያሉትም ይህ ድርጅት በመመስረታቸው እንደነጠቅሷ አቃቢ ጽፈት ቤቱን ጨምሮ እንዳስረዳው የብሪጌድ ና አህመዱ አባላት እንደ አውሮፓውያን አቆጣጠር በ2022 እና በ2023 በጌሰን ከተማ ውስጥ በተከናወኑ የኤርትራ ፌስቲቫል ላይ ብጥብጥ ፈጥረዋል ይላል። እንዲሁም በ2023 በስጋትነቱ በተከናወነ የኤርትራ ማህበር ሴሚናር ላይ ተመሳሳይ ድርጊት መፈጸማቸውን አስታውቋል። የጀርመን ውጭ ጉዳይ ሚኒስትር እንዳስራጨው መረጃ ከሆነ በአሁኑ ወቅት ከሰማንያ ሺህ በላይ ኤርትራውያንና የኤርትራ ዝርያ ያላቸው ሰዎች በጀርመን የተለያዩ ከተሞች ውስጥ እንደሚኖሩ መረጃዎች ያሳያሉ። በቅርቡ እስራኤል ኢሳያስ ደጋፊ ኤርትራውያን ከሀገሯ ማስወጣት ለውሳኔ እንቅስቃሴ ማድርጓ የሚታወቅ ሲሆን ብርጌድ ና አመዱ በመላው ዓለም በኩል ካደርገው እንቅስቃሴ በኋላ በጀርመን የመጀመሪያ ፍተና ገጥሞታል ነው የተባለው። የብርጌድ ና አመድ እንቅስቃሴ በአዲስ አበባ በዐብይ አህመድ አገዛዝ ድጋፍ ተደርጎለት ቢሮን የከፈተ ሲሆን የትትገ አድርጋለሁ ማለት መስማማቱን ደግሞ ብዙዎቹ አነጋጋሪ መሆኑን መዘገባችን ይታወሳል። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡራን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፍጥኖ ድራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻናት ሲሉ ተሰምተዋል። ጀነራል አብዱልፈታ አልቡራን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዚዳንታዊ ቤተመንግስቱንም ጎብኝተዋል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፍጥኖ ድራሽ ኃይሉ አማጽያን ነጻ ነፃ መውጣቷን ይፋ አድርገዋል። ካርቱም ነፃ ናት፣ አብቅቷል ይላሉ አልቡርሃን። ጦርነቱ ከተጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው ሆኗል። የእርስ በርስ ጦርነቱ እንደጀመረ የፈጥኑ ራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርሱዳን ለማዘዋር ተገዶ ነበር። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያውን ሙሉ ለሙሉ እንደተቆጣጠሩና የቀራቸው በስፍራው የተንጠባጠቡ የፈጥኑ ራሽ ተዋጊዎችን ማጽዳት እንደነበረ ለዩስ ተናግረው ነበር። አረብ ለት የአገሪቱ ጦር የፕሬዚዳንት ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማት ካስለቀቀ በኋላ በከተማ ያለው ኃይል እያጠናከረ መጥቶ ካርቱምን ሙሉ ለሙሉ ማጽዳት ችሏል። የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር በቁም ስር ላይ መሆናቸው አነጋጋሪ ሆኗል። በዚህም በደቡብ ሱዳን የተቀሰቀሰው ግጭት እንዳይባባስ ተፈርቷል። የደቡብ ሱዳን ፕሬዚዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በቁም ስር ላይ እንደሚገኙ ፓርቲያቸውን ያስታወቀው በአገሪቱ የመከላከያ ሚኒስትርና ከፍተኛ ደህንነት ኃላፊዎች የተመራ ቡድን ትላንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና ምክትል ፕሬዚዳንት ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲ ይወቁልኝ ብሏል። እንደ እውነቱ ከሆነ ዶክተር ማቻር በቁም ስር ላይ ነው። ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበረ ሲሉ የፓርቲ ውጭ ግንኙነት ሊቀመንበር ሪዝሙ አርታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻርና በፕሬዚዳንት ሳልቫኪር መካከል ያለው ግጭት እየተካረ መምጣቱ ተከትሎ የተባበሩት መንግስታት ድርጅት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለአምስት ዓመት የተካሄደውና አራት መቶ ሺህ ገደማ ሰዎችን የገደለው የእርስ በርስ ጦርነት ለማቆም የተስማሙ ነሐሴ 2010 ዓ ም ነበር። ይሁን እንጂ ባለፉት ሰባት ዓመታት በተፈጠሩ ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። አሁን ታዲያ ኤሪክ ማቻር ምክትል ፕሬዚዳንት የታሰሩት የደቡብ ሱዳን የአገር ውስጥ ጉዳዮች ሚኒስትር ከሆኑ ከባለቤታቸው አንጀሊና ቲኒ ጋር መሆኑ ተነግሯል። ይህ ጉዳይ በተመለከተ ጎረቤት ሀገር ኬንያ ፕሬዚዳንት ዊሊያም ሩቶ አሳስቦኛል ሲል ኢጋድም ጉዳዩ በሰፊው እያሳሰበኛለ ጉዳይ ነው ግጭቱ ይባባሳል ብሏል። አሜሪካና የተባበሩት መንግስታትን በጉዳዩ ላይ አሁን ላይ አሳሳቢ ነው ብሏል። የተለያዩ ሀገራትም ደግሞ ኤምባሲዎቻቸውን የዘጉ ሲሆን አንዳንዶቹም ሰራተኞቻቸውን ቀንሰዋል። የተወደዳችሁ የተከበራችሁ የትዮኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እንመኛለን።